አድማጮቼ እንደምን አመሻችሁ። መላ ኢትዮጵያም በሙሉ ከኦንላይን ላይ ከወጣሁኝ በኋላ በተከሰተው ነገር ይቅርታ እጠይቃለሁ። እንዴ ደሙ ለማሚ ደውዬላት አስታሊም ይቅርታ እጠይቃለሁ ለመላ ኢትዮጵያ ምኑ ለማሚም ለልጇ በጣም ይቅርታ ከልብ ይቅርታ ነው የምጠይቀው። እንዴ ደሙ ለመላ ኢትዮጵያ በሙሉ በተከሰተው ክስተት አውቄና ፈልጌ አይደለም። ሰው በስራው ላይ አይቀልድም። ሰው በስራው ላይ አይጫወትም። የኔ ስህተትና ስህተት ምንድን ነው መሰላችሁ፣ እቃውን የወሰደው ልጅ ሊያመጣ ሲሄድ አይቲጂ መታ ሲባል እኔ ሚን ነበረብ ወደዛው በሰዓቱነቱ ማለት ነው። እኔ ስራ ተመቸኝና ስላመመኝ አልኩ ቶሎ ባለ መሄዴ የተፈጠረው። ሴትዮዋም ጥሩ ሰው ናት። እውነት ማሚን ጥሩ ሰው ናት በጣም ማሚን ሳላመሰግን አላልፍም። ልጅቷንም ማሚን ይናግዝታግሰውኝ ቄንሳሎስ ስለቀረውም ጭምር በጣም ተቅሶኛል። እዚ ሚስጣቸው ያለ መደወል መደወል ነበረብኝ። እንዴት ፕሮግራሙ አለፈ፣ እንዴት ነበር ማለት ነበረብኝ። ያልደወልኩም እንደገናም ደግሞ እንፈልጋታለን ስንባል አሌልኩኝም። እሱም አሙኝ ነው። ሳምንት ሙሉ ከእናንተ ጋር ኦላይን ላይ እንደነበርኩኝ እንዳመመኝ ታውቃላችሁ። ዞሮ ዞሮ ምንም እነሱ ያጥፉ ጥፋት የለም። እኔ ጥፋትቶች አሉ፣ ያጠፋት የሚለውን በሰዓትና በጊዜ መሄድ ስለነበረብኝ ነበረ። ለመላ ኢትዮጵያን በሙሉ ይቅርበሉኝ። በሚሄደው የነገ ተደ ለቅዳሜ ቀጠሮ ይዣለሁ። አመሰግናለሁ እስከዛው ሰላም። ሀያ አራት ሰዓት ሙሉ ቁጭ ብለሽ ይሄንን ህዝብ እዚህ ጋር ግማሽ አገልግል አዞሽ ለማያቅሰው በዛ ልክ ራስሽን ዝቅ አድርገሽ ይቅርታ ቀኑ ሁሉ ላይ ስትጠይቂ ማየት ለእኔ እንደ አንድ ሴት ያመኛል። ይሁልሽ ይሄ ህዝብ ያነሳልም ይጥላልም። ትላንትና በጣም ብዙ መልካም ሥራ የሰራሽ የተቸገሩን ያበላሽ የደሃ እናት ነሽ። እያንዳንዷ እዚህ ጋር ኮመንት ስር ቁጭ ብላ አንቺን ጀጅ የምታደርግ ቤቷ የድስቷ ክዳኔቱ ጋር እንዳለ ማታቅ ነች። የቤትሽን ፍርጅ አጽልተሽን ማታቂ ሴት ነሽ። ቁጭ ብለሽ ቲጂን በዛ ልክ ጀጅ ስታረጓት ነበራችሁ። ማናችን ያላጎደልናለን? ማናችሁ ያልሳታችሁ ያላችሁት? ስህተት የትም ይፈጠራል። እቤታችሁ ወጥተ በላሽቶብሽ አያውቅም ወጥ ተበላሽቶብሽ የማያቅ ከሆነ ወጥ ሰርተሽ አታውቂም። ታትስ ኦል ይሄ ግልጽና ግልብ ነው። እዚህ ጋር እሷን ወደ ላይ ወደ ታች አወጣችሁ አወረዳችሁ። አጥፍታ ሊሆን ይችላል። በቤታችን እኮ የሚፈጠር ነገር ነው። አልተፈጠረብኝም ካልሽ ኦፍኮርስ ወጥ ሰርተሽ አታውቂም። ሽንኩርት ከጥፍሽ አታውቂም። እሷን ቁጭ ብለሽ ጀጅ ስታደርጊያት ስትሰድቢያት የነበራችሁ ብዙዎቻችሁ ሴቶች ናችሁ። ብዙዎቻችሁ ቲጂ ስለሆነች ነው። እኔ ብሆን ታንቀሽ ሙቺ ነው የምልሽ። እያንዳንድ እሷ ስለሆነች በዛ ልክ ተንቀጥቅጣ ይቅርታ እየጠየቀቻችሁ የብልግናችሁ ጥግ ስትሰድቧት ስታላግጡባት ምናምን ነበር። ማናችንም ጋር ስተት አለ ማናችንም ጋር ሁላችንም ቤት የችግሩ አይነት ይለያይ ይሆናል እንጂ ጥፋት አለ፣ ጉድለት አለ። ለምን ነው በዛ ልክ ስታንገበግቧት የነበራችሁ? ፎርሹር የጉዳዩ ባለቤቶች እንኳን ጠብቀው በሰዓቱ ሊያገኟት ስላልቻሉ ነው። እኔ ቪዲዮውን የልጅቷን አዳምጫለሁ። በሰዓቱ ሊያገኟት ስላልቻሉ ሚዲያ ላይ መጡ። ከዛ ውጪ ግን ስራዋን እንኳን ማበላሸት አልፈለጉም። እናንተ ግን ተቀባበላችኋት፣ ተቀባበላችኋት ብዙዎቻችሁ ሴቶች ናቸው ያንን ያደረጋችሁት። ዊች ዝ ቤትሽን ጠርገሽ ማታቂ ነሽ። ግማሽ አገልግል አዛችኋት የማታቁ ናቸው። ስታብዱ ስታጎበድዱ የነበራችሁ ከምንም ተነስታ እዚህ የደረሰች ልጅ ነች።